አንቺ ኮፒ ባክ ኮይ ቢሲ ነው በዚህ ለማንም ሰው አኮኝም። ምን እየሰራሽ ነበር እያለ ሲቆርጣት ነበረ። እሷም ደግሞ እናገርብሃለው እያለችው ነው ማለት ነው። ናሆም ከኔ ልጅ አላረገዘችም እያለ ነው። ከማነው እንግዲህ አረገዘችው እያለችው ነው። ለናሁም ለማዘን እኮ ምን እንግዲህ ለምንድን ነው ስልኬን የማታነሳው ስትለው፣ ምን እንዳነሳልች ትፈልጋለች ብሎ ወረደባት። እስከ ዛሬ ድረስ ይነገር አሻንጉሊን ስትቀልጅብኝ ነበር ነው? እንዴት ነው? በያንቺ ነገር ሊገባኛቸ። አንቺ ምን አይነት አስመሳይ ሰዎች እንግዲህ ይባክህ ኖሀም ይቅር በላይ በማለት የእስከዛሬውን ይቅርታ አደርግልኝ ብላ እግሩ ስር ተደፍታለች ማለት ነው። ተነሽ ብሎ አንከሳቅሶ ላይን እንኳን እንዳይሻ አልፈልግም እንኳን ይቅርታ ላደርግልሽ እያላት ነው። እንግዲህ ከአሁን በኋላ ኖሃሚ ጋር ለነጋባ ነው። ተስፋሽም ቁረጪ። አምራን ማናት? አንቺ ማነሽ? ገንዘብ የምትወጅ ስግብግብ ነች እያላት ይገኛል። ናሆም ላንቺ ሞቷል። እንግዲህ ናሆም ላንቺ ሞቷል። ናሆም የሚባል ሰው አታውቂም። አንቺ ከሃዲ ነሽ ብሎ ተፍቶባት ምግብ ቤቱ ላይ ትቷት ወጣ ማለት ነው። እንግዲህ በኖሃሚ እንትን እያለች ነው ማለት ነው። እየተናደደች ነው፣ መጀመሪያ ፍቅረኛዬን፣ አሁን ደግሞ በናሆም እያለች አረሳልሽም እያለች በቀል እያወራች ትገኛለች። በጣም ተናደለች። እንግዲህ የናሆም አባት ሰራተኛ ልፈልግ የደላላ ቁጥር አፈላልጌ ሲል ባለቤቱን ሲነግራት አለች እኮ ናሆሚን ስትለው፣ እሷኮ ሰራተኛ አይደለችም። እንግዲያ እንጂ ሲላት፣ እሷን ቁጭ አርጎ ማን ይቀድባል በማለት እንግዲህ ባለቤቷ ጮሆባት፣ ተነስታ ለዝች ገረድ ብለህ እንዴት በእኔ ላይ ትጮሃለህ? ብላ ተነስታ ገብታለች ማለት ነው። እንግዲህ ናሆሚን ደግሞ የዝች ሴት ጸባይ አልቀየር አለ አደለ? ሲላት፣ ለምጃዋለሁ ጋሽ ያለችው ማለት ነው።

እንግዲህ የምንፈልገውን ቡና ፍልልይ ብሏት ናሆሚን ጉድ ጉድ እያለ ትገኛለች። እንግዲህ እርሚያስ እና የድሮ ፍቅረኛው እያወሩ ነው ማለት ነው። ለምንድን ነው የኑሃሚን እና ያንተን ፍቅር የድሮ የነበራችሁን ተናግረን እዛ ቤት ማናስ ወጣት እያለች ነው ማለት ነው። እሱ ደግሞ ይሄ ነገር መቼም አይሆንም እያለ ነው። እንግዲህ የናሆም ፍቅረኛ የነበረችው ልጅ በጣም ተናዳ ስለሆነ ኖሃሚን ለምን ከሌላ ወንድ ጋር እንደተኛች እንዳደረች ውጭ አስመስለን ለምን አናሳይም። ስለዚህ ኖሀሚን ልበቀል እያለች እየነገረችው ነው ለድማየስ። እሱ ደግሞ እንደዛ ማድረግ አንችልም እያለች ነው። እንግዲህ ሰራተኛ ምናምን ሲሉ ሰምቻለሁ። ለምን ሰራተኛ አስገብተን እዛ ናሆም ጋር ለምን እንደተኛ እናስመስልም እያሉ እያወሩ ነው። በጣም ሴራ እያሴሩ ይገኛሉ። በሚገርም ሁኔታ እንግዲህ የናሆም እናት እና አባት እየተጣሉ ይገኛሉ። ምክንያቱም አባትዬው ናሆሚ ከናሆም ፍቅር እንደያዛት ስነግረው ሰምቻለሁ። ስለዚህ ይጋባሉ ሲላት አባትዬው፣ እናቲቱ ደግሞ ሙቼ ነው ኖሬ እሷን በፍፁም ሊያገባ አይችልም፣ አመጥ ነው ምክንያቱም እሱ ዘሩ የጌታ ዘር ነው፣ እቺ ደግሞ ሰራተኛ ናት እያለች እንግዲህ ስታጣጥል ነበር። ወደድሽም ጠላሽም ይሄ ውሳኔ ትቀበያለሽ እያለ ነው ያለ። በለዚያ ድርጅቱን አያገኙም እያለ እንግዲህ አባትየው ወይዬ ነገራት ይገኛል። እሷ ደግሞ መቼም አይሆንም እያለች እየተከራከሩ እየተጣሉ ነው። እንግዲህ አንዲት የጎዳና ተዳዳሪ የመሰለች ልጅ እኔ የኖሀሚን የእንጀራ እህቷ ነኝ እያለች እንግዲህ የእኛን ቤት በጥብጣ የእናንተንም ቤት እየበጠበጠኝ ነው አይደለ እያለች እንግዲህ እያወራች አትገኛለች። ለኖሀሚን እናት ነገር ምትንጎላ ከፈለገች እናቷን መጠየቅ ትችላለች። ትንሽ እንግዲህ ዝናሽ ይባላለው ገዛይ ብላ ተዋወቀቻት። ገዳይ ስትናደግ መጃን የዘረጋችው መልሳ መለሰችው ማለት ነው። እና ስለዚህ በኑሃሚ አባት ምክንያት ጎዳና ነን ያለ ነው እናቴ እያለች እንግዲህ እዛ መናጤ ተዋና እናትዬዋ ነው የሚባለው እሷ ማለት ነው። ጉድ ያፈሉ ሌላ ችግር እያመጡ ይገኛሉ። እንግዲህ ናሆሚን የናሆምን ፍቅረኛ አግኝታ አንገቷን አንቃታለች። እንግዲህ ናሆሚን ጀግናናት። የምትበገር ልጅ አደለችም። ገፍትራት አለፈ ብዙ ነገር ንግግር ተነጋገሩ። አንቺ ገንዘብ ነው የምትፈልጊው፣ እኔ ደግሞ ፍቅሩን እፈልጋለሁ እያለች ነው እንግዲህ እየተጣሉ ነው። ገፍት እራት ና ሆሚ ጀግ ነው አለፈች ማለት ነው እንግዲህ ኖሀሚን ማለት ነው እህቷን፣ ያቺ ከሀዲ የሆነች እህቷን ስታይ ምን ልትሰሪ በጣሽ ደሞዝ ብላ በጣም ደነገጠች። እናቲቱ ደግሞ ታወቃላችሁ እንዴ የምታግዝ ሰራተኛ ይችና ብላ ትረፍ፣ አንቺና የአይ ከረቀባባ እንግዲህ ናሆም እህቷን የእንጀራ እህቷን ሆን ብለሽ እዚህ ቤት ላይ የመጣሽ እያለች ስትናገራት ነበረ። እሷም ሆን ብላ እንዳደረገችው የጎዳና ተዳዳሪ መስላ ብቅ ያለችው እንግዲህ ኑሀሚን ችግር ላይ ለመጣል ነው። አንቺ እና እናቴ ማስተዳደር አልነበረብኝም። ነገራችን ላይ እዚህ ቤተሰብ መስሎኝ ነበር እንግዲህ በነገራችን ላይ እዚህ ቤት ሳይሽ እመቤት መስለሽ ነበር፣ ለካ ሰራተኛ ነች ብላ ስትላት ናሆሚን በጥፍ ያለቻት ማለት ነው። ናሆሚ እሷን በጥፍ ያለቻት። እ ምን አገባሻት በለኝና፣ አሁንም ከማን ጋር እንዳያላችሁ እ ሲመስለኝ እናንተ መግባባት አልቻለም። እንግዲህ እርምያስን አሁንም ኖሃሜ ጋር ናችሁ ወይ እያለች በመናገር እሱ ደግሞ ለሃሜ ላይ ችግር አመጣለሁ ብታይ እንደምታውቂ ታውቂኛለሽ፣ አደጋ ላይ ነው መጠልሽ ያላት ነው፣ እየሀድዳት ይገኛል ሲመስለኝ እዚህ ነገር አደገኛ የእንጀራቷ እስከ እናቷ አደገኞች ሰዎች እንደሆኑ ሁላችንም የማንዘነገው ነው። በነገራችን ላይ ከኔ ትንሽ ልጅ ሆኛ ቤት ሲመጣ አስታውሶታል። ያቺ ትንሿ ኤድንሽ ወይ አያቆኝም ረስተው ነው እንጂ ያቆኛል። ህዝብ ቀደም እያለ ስታወራ ነበረ። ሰውየው ደግሞ እንግዲህ በግርምት እያያት ነበረ። ያቺ ትንሿ ያድጋያል እንግዲህ በናሆሚ አባት ነው የምትጠራው ማለት ነው። እንግዲህ ለአባቷ እንደምታስብ ሴትዮ፣ እኔ እና እናቴ ምንም ያህል ቢበድልንም ግን አባቴ ስለሆነ ወደዋለሁ እያለ እንግዲህ ስቅስቅ እያለ እያለቀሰ ነው። ሰውየው ፊት ለፊት ለማስመሰል እንግዲህ፣ ማስመሰሉን የተካኑበት ነው እሷና እናቷ። እኔ ስለዚህ ነገር ምንም የማውቀው ነገር እንግዲህ፣ እርማየስ የድሮ ፍቅረኛውን እንዴት ጥላቷን፣ እህቷን ከቤት ሰራተኛ አድርገሽ ታስገቢያለሽ? ይሄ ስራ የአንቺ ሴራ ነው እያለ እሷን እያወራት ይገኛል። ጠመነኝ እያልኩ ነው። አምራንን በደንብ ጠርጥሯታል። አንቺን በደንብ አቅሻለሁ፣ ሴራሽን አውጥተዋለሁ እያለ ይገኛል። ያው እሷን እንግዲህ እንዴት አርጋ እንዳመጣቻት አላውቅም እያለች ነው። እንግዲህ ከእሷ ጋር ያለህን ነገር የማታቆም ከሆነ ለእኔም ጥላቴን እያለችው ነው ኤርማስን ማለት ነው። እንግዲህ ይቺ አዲስ ሰራተኛ ተብላ የተቀጠረችው የናሆም እህት ከናሆም ጋር ሂዳ ወንህቂቷን ወደ እሷ ዙራ ስነቀንቅበት ነበረ። በሚገርም ሁኔታ ምን እያረክሽ ነው? ማነሽ ደግሞ አንቺ እያላት ነው ማቅሽ መሰለኝ አቅሽ አለው። የት ነው ማቅሽ ሲላት ያየኸውን ፊት አረሳ ማለት ነው ብላ እንግዲህ ማውራት ጀመረ። ምን ታደርጊያለሽ እዚህ ቤት ምን አመጣሽ እያላት ይገኛል። አልገባኝም። እዚህ ቤት የገቡትን ሰራተኛ በሙሉ ተመሳሳይ ጥያቄ ጥቃቸዋለሁ ማለት ነው። ሰራተኛ አንቺ ነሽ? ሰራተኛ አዎ፣ ምን ነው ከምናምን እናነሱ

እንግዲህ ከሄደ በኋላ ሳሚ ምን አይነቷ ምንቃመት ምን ትመስላለች እያለ ሲያማርራት ነበረ ማለት ነው። እውነትም ምን ትመስላለች? ምር ግን ደግሞ ተሰማረችባቸዋል። አንድ ጥፋት ብቻ ነበር እሱ ያጠፉ እነሱ ግን እንግዲህ ኖሃሚ ለናሆም አባት ስትናገር ቂም ጥሩ አይደለም፣ በቃ ያለፈውን ህይወት ረስታችሁ በሰላም መኖር ትችላላችሁ፣ እያሏት እየመከሯን ነው። ግን ያው ልጅቱ ለሰላም እንዳልመጣች ኖሃሚን ልቦ ያውቀዋል ማለት ነው። ሰውየው በቅንነት ስላሰበው ነው እንጂ ማለት ነው ቤተሰብ

ወደፊት የምናየው ነገር ነው እያለች ነው ኖሀሚን። እውነትም እነሱን ለማጥፋት የተሰራ ሴራ ነው ማለት ነው። ለማንኛውም አንሱ ተርኪ የደወልኩልሽ ሁን ሴትዮዋ ናት የገዛችልኝ። ደግሞ እኮ ያቺን ኖሀሚን አገኘኋት። እንግዲህ ከቤታቸው ውስጥ ገብቻ አለው ደግሞ ኮያችን ውሃ ሚና ገኝ ውሃ ትያለች ለእናቷ ደውላ ተናግራለች። በሚገርም በሚያሳዝን ሁኔታ ማለት ነው። አንዳንዱ ሰው እንግዲህ ሰው መጉዳት የማይሰለቸው ሁልጊዜ ለሰው የማይተኛ ከራሱ ሕይወት ይልቅ የሰው ሕይወት ለምን ተሳካለት ብሎ የሚያስብ ሰው ብዙ ሰው አለ። በጣም የምንማርበት ነገር ግን አደገኛ ነገር ነው። ብዙ ጊዜ ምቀኝነት ወደ መጥፎ ነገር ውስጥ እንደሚያስገባን እንደገና ሰዎችን እኛን ፎተርፎ ሰዎችንም እንደምንጎዳ እኛንም ራሳችንም እንደሚጎዳ ያላወቅነ ያላወቅነ ብዙ ሰዎች አለን ወይ። በጣም ምቀኝነት መጥፎ ነገር ነው ማለት ነው። እንግዲህ እነዚህ ሰዎች ምቀኞች ናቸው። በቃ ኖሀሚን በሄዱበት ነው የሚከተሏት ማለት ነው። እንግዲህ ስለተከታተላችሁኝ በጣም አመሰግናለሁ ውድ ቤተሰቦች። ያለውን ነገር ሌላ ይላችሁ መጣለሁ። ደግሞ ባይ ባይ። ላይክ ሰብስክራይብ ማድረጋችሁን አትርሱ።